ባላንጣዎቹ ምን ታጥቀዋል? ኢትዮጵያና የኤርትራ ወታደራዊ ጡንቻ ልኬት። በሶስት ምድብ ድሮን፣ ሄሊኮፕተር፣ ተዋጊ ጀት ሀገራቱ በመሳሪያ ትጥቅ እየተናነቁ ነው። የባስ ብሎ ኢሳያስ በሀገሩ እየደነፋ ነው። ይሄ ሁሉ ያዙ ልቀቁኝ፣ ደግሞ ምን ቢታጠቅ ነው ያስብላል። ኢትዮጵያም በመከላከያ ሚኒስትሯ በኩል ምላሽ ሰጥታለች። ባህር ኃይሉን ያስወሰን ነው እኛ ነን፣ የማንንም ድንፋታ አልሰማም ብላለች። አሁን አዲስ የጦርነት ነጋሪት እየተጎሰመ የውረድ እንውረድ ፉከራው እየደራ ነገሮች እየተባባሱና እየተጋጋሉ አስፈሪ ሆኖ ቀጥለዋል። ሁለቱ ሀገራት አሁን ወደ ጡንቻ መለካካትና ትጥቅ ምዘና የገቡ ሲሆን ቀጥሎ አውዳሚ ጦርነት ይመጣል በሚል ሙሉ አፍሪካ በጭንቀት እየጠበቀ ነው። ሀገራቱ መሳሪያ እስካፍንጫቸው ታጥቀዋል። ጦራቸውን በከባዱ አዘምነዋል። በተለይም ደግሞ በሶስት ምድቦች ማለትም በድሮን በሄሊኮፕተርና በተዋጊ ጀት ትጥቆች አንገት ላንገት ተናንቀዋል። ኤርትራ በማይታመን መልኩ ተደብቃ ጦሯን ስታዘምን የከረመች ሲሆን ኢትዮጵያ ደግሞ ከመግዛትም አልፋ ወደ ማምረት ተሸጋግራለች። ኢትዮጵያና ኤርትራ ግንኙነታቸው መሻከር ከጀመረ ከራርመዋል። አሁን ግን በግልጽ የጠብና የግጭት ሽታ መሽተት ጀምረዋል። ኢሳያስ በሀገሩ የቃላትና ዳያ ወረደ ለጦርነቱ አንድ እርምጃ እየገፋ ነው። ኢትዮጵያ ቀድማ ተዘጋጅታ በተጠንቀቅ እየጠበቀች ነው። በዚህ መሃል ግን ሀገራቱ ምን ታጥቀዋል? ወታደራዊ ብቃታቸው ሲወዳደር ምን ይመስላል የሚለው መነጋገሪያ ሆነዋል። ታዲያ ሀገራቱ በአዳዲስ ትጥቆች ራሳቸውን ያደረጁ ሲሆን ሁለቱም ሀገራት ያደረጉት ዝግጅት የዋዛ አልነበረም። ይልቅስ ከዘመናዊ ድሮኖች እስከ ጦርጀት ከመድፍና ሄሊኮፕተሮች እስከ ሚሳኤል ጥንቅቅ ብለው መታጠቅ ችለዋል። እኛ ታዲያ የሁለቱን ሀገራት አዳዲስ ትጥቆች በሶስት ምድብ በድሮን ሄሊኮፕተርና የጦር ጀት ከፍለን ወደ እናንተ እናደርሳለን እስከ መጨረሻው አብራችሁን ከቆያችሁ ሀያሉ ማን እንደሆነ ታውቃላችሁ ሀገራቱ የተናነቁበትና በሶስተኛ ደረጃ ላይ የተቀመጠው የድሮን ምድብ ነው ሀገራቱ በዚህ የድሮን ምድብ የቻሉትን ሁሉ ያደረጉ ሲሆን ኢሳያስ ከሩሲያ ድሮኖችን ገዝቶ መታጠቅ የቻለ ሲሆን የድሮኖቹ አቅም ግን እምብዛም ነው። በተቃራኒ ኢትዮጵያ ድሮንን የታጠቀችው ከቻይና እስከ ቱርክ ምርጦችን መርጣ ሲሆን በዚህ ምድብ በብዙ ጥፍ ኢትዮጵያ የተሻለች ሆና ተገኝታለች። በዝርዝር እንመልከተው። የኤርትራው ቀላል ድሮን በቅርቡ ሀገር ኤርትራ ከሩሲያ 12 አደገኛ መሳሪያዎችን እንደታጠቀች የተነገረ ሲሆን ከመሳሪያዎቹ አንዱ ደግሞ አደገኛው ዛላኬ ዋይቢ ድሮን ነው። ድሮኑ እስከ 3 ኪሎግራም የሚመዝኑ ፈንጂዎችን በመሸከም በሰዓት ከ80 እስከ 130 ኪሎ ሜትር የመብረር አቅም አለው። እስከ 40 ኪሎ ሜትር ድረስ የሚገኝ ኢላማን ደግሞ በቀላሉ መምታት ይችላል። ድሮኑ ቀደም ብላ ሩሲያ ከዩክሬን ጋር እያካሄደችው ባለው ጦርነት ጥቅም ላይ ያዋላችው ሲሆን ቆይቶ ደግሞ ለሽያጭ ወጥተዋል። ዛላ ኪዋቢ ድሮን የሩሲያው የጦር መሳሪያ አምራች ክላሽንኮቭ ግሩፕ ውስጥ የሚገኘው ዛላ ኤሮ ኩባንያ የሚመረት ሲሆን ድሮኑን የማምረት ንድፍ የተጠነሰሰው የሩሲያ ጦር በፈረንጆቹ አቆጣጠር ከ2015 እስከ 2018 መካከል በሶሪያ ባደረጉት ውጊያ ላይ በተገኘ ልምድ መሆኑ ይነገርለታል። ድሮኑ ለመጀመሪያ ጊዜ ይፋ የተደረገውም በፈረንጆቹ በ2019 በዱባይ በተካሄደው ዓለም አቀፍ የመከላከያ ኤግዚቢሽን ላይ ነበር። ወታደራዊ ድሮኑ በተሞላለት ኢላማ መሰረት ጥቃት መሰንዘር የሚችል ሲሆን በመሬትና በውሃ ላይ ያሉ ኢላማዎችን መምታት ይችላል። የሶስት ማዕዘን ቅርጽ ያለው ድሮኑ ተልኮውን በሚስጥር መፈጸም የሚችል ሲሆን ለዚህም ይመስላል ገዳዩ አሊያ ማጥፍቶ ጠፊ ድሮን የሚል መጠሪያ እየተሰጠው የድሮኑ ክንፍ ርዝመት ከጫፍ እስከ ጫፍ 1.21 ሜትር ስፋት ያለው ሲሆን፣ ሽንጡ ደግሞ 0.95 ሜትር፣ እንዲሁም ቁመቱ 0.165 ሜትር። አነስተኛ መጠን ያለው ድሮኑ የኤሌክትሪክ ሞተር የተገጠመለት ሲሆን በሰዓት ከ80 እስከ 130 ኪሎ ሜትር በመብረር ጥቃት ማድረስ ይችላል። የአንድ ጊዜ የአየር ላይ ቆይታው እስከ 30 ደቂቃ የተባለለ ድሮኑ እስከ 40 ኪሎ ሜትር ርቀት ድረስ በኋላ የሚሆን በምድር ላይ የሚገኝ ኢላማን በቀላሉ መምታት ይችላል። ድሮኑ በጥቃት ወቅት እስከ 3 ኪሎ ግራም ድረስ የሚመዝኑ ፈንጆች ጥይቶችና ሌሎች መሳሪያዎችን መሸከም የሚችል ሲሆን ድሮኑ ለወታደራዊ ተልኮች ለስለላ እንዲሁም ለጥበቃ አገልግሎቶች መዋል የሚችል ሲሆን ላማዎቹን በእይታ ብቻ መለየትና በአይነት በአይነታቸው መመደብ የሚችልበት አርቲፊሻል ኢንቴሊጀንስ ቴክኖሎጂ የተገጠመለት ነው። ይህ ድሮን ጥቃት ከመፈጸም በዘለለም የአጥፍቶ ማጥፋት ጥቃትን ለመሰንዘር ይውላል የተባለ ሲሆን፣ በዚህም ድሮኑ ከሰማይ ላይ በቀጥታው ለኢላማው ቁልቁል በመፈጥፈጥ ታንኮችንና ሌሎች የጦር መሳሪያዎችን ያወድማል። ወደ ገበያ ለሽያጭ ወጥቶ ለግዢ ከተሰለፉት ሀገራት መካከል አንዷ የነበረችው ደግሞ ኤርትራ ነበረች። የቱርክ ብረት በኢትዮጵያ እጅ ኢትዮጵያ በበኩሏ በድሮን ትጥቅ በኩል ከአፍሪካ ቀዳሚ ሀገራት መካከል አንዷ ስትሆን በቅርቡ ደግሞ እጅግ ዘመናዊውን ባይራክታር አኪንቺ ድሮን በእጇ አስገብታለች። ይህ ድሮን ኢትዮጵያን ጨምሮ በዓለም ላይ በስፋት ጥቅም ላይ የዋለው ባይራክታር ቲቢቱን ተከትሎ ተሻሽሎ የተሰራ ሲሆን አምራቹ ባይራክታር እንደሚለው አኪንቺ የተባለው ሰው አልባ አውሮፕላን ተዋጊ ጀቶች መፈጸም የሚችሉትን ሁሉ መከወን ይችላል። ሰው አልባ አውሮፕላኑ ከሰማይ ላይ ሆኖ በምድር ላይ ያለን ኢላማ ከመምታቱን በተጨማሪ በአየር ላይ ውጊያ አየር ላይ ሆኖ አየር ላይ ያለን ኢላማ የመምታት ብቃት አለው። ከባህር ጠለል በላይ 40ሺ ጫማ ወይም 14 ኪሎ ሜትር ከፍታ ላይ መብረር የሚችለው የድሮውን እስከ 24 ሰዓት ያለማቋረጥ አየር ላይ ከመቆየቱ በተጨማሪ እስከ 37 ኪሎ ሜትር ድረስ በሰዓት ይከንፋል። ባይራክታር ከሚያመርታቸው ሰው አልባ አውሮፕላኖች መካከል አኪንቺ ትልቁና የመጨረሻ ምርቱ ነው። ክንፎቹ 20 ሜትር ዝመት ሲኖረው፣ ቁመቱ 12 ሜትር፣ ከፍታው ደግሞ 41 ሜትር ነው ሰዋል በአውሮፕላኑ በራሱ ከመሬት መነሳትና ማረፍ እንዲሁም ወደ መቆሚያው በመሄድ ቦታውን መያዝ የሚችል ነው። በአራክ ተራኪ እንጂ ኢላማቸውን በትክክል መምታት የሚችሉ በጨረር የሚመሩ ቱርክ ሰራሽ ሚሳይሎችን እንዲሁም እስከ 450 ኪሎ ግራም የሚመዝኑ ማርክ 83 የተባሉ አሜሪካ ሰራሽ ቦምቦቹን ይታጠቃል። ድሮኑ በነዳጅ የሚንቀሳቀሱ እያንዳንዳቸው 450 የፈረስ ጉልበት ያላቸው ሁለት ሞተሮች ያሉት ሲሆን ያለማቋረጥ 5000 ኪሎ ሜትር መብረር ይችላል። ባይራክታር በበርካታ ሀገራት ውስጥ በተካሄዱ ጦርነቶች ውስጥ በመሳተፍና ውጤታማ በመሆን የሚጠቀስ ሲሆን የኢትዮጵያ አየር ኃይል ደግሞ በስፋት ይጠቀመዋል። ታዲያ እንደተመለከታችሁት በመጠንም በብቃትም ሆነ በአቅም የኢትዮጵያው ድሮን የኤርትራውን የሚያስገነዳ ሲሆን በምንም መልኩ መወዳደር አይችሉም። እዚህ ላይ ኤርትራ ድሮኖችን እንዳትጣጠቅ ያደረጋት ኢሳያስ አገሪቱን ከዓለም ነጥሎ ብቸኛ ስላደረጋት መሆኑ ግልጽ ነው። ወደ ሁለተኛው ምድብ ደግሞ ስናልፍ የምናገኘው የሄሊኮፕተር ምድብን ነው። ኢትዮጵያ አየር ኃይል የደመቀበት ካዛን አንሳት ዘመናዊ የሪስ ሄሊኮፕተር ሁለ ገብና ቀላል ባለብዙ አገልግሎት ሄሊኮፕተር ሲሆን፣ የተመረተው ደግሞ በታዋቂው የሪስ ሄሊኮፕተር አምራች ድርጅት ካዛን ነው። ለመጀመሪያ ጊዜ የተዋወቀው በ1990 ዎቹ መጨረሻ ሲሆን፣ በጊዜው ሁለ ገብ የሆነ ለሲቪልም ለወታደራዊ አገልግሎትም የሚውል ተመራጭ ሄሊኮፕተር ነበር። በአይነቱ ቀለል ያለ ሲሆን በታዋቂው የሞተር አምራች ፕራቲን ዊትን የተመረቱ መንታ ሞተሮች ተገጥመውለታል። በአንዴ ሰባት ሳፋሪዎችን እንዲሁም ሁለት የበር አባላትን የሚይዝ ሲሆን ከፍተኛ ፍጥነቱ ደግሞ በሰዓት 250 ኪሎ ሜትር ነው። ለመካከለኛ ርቀት ምሽኖች ተመራጭ ሲሆን በአንዴ እስከ 520 ኪሎ ሜትር ድረስ የመሸፈን አቅም ሲኖረው ጠቅላላ ክብደቱ ወደ 36 ኪሎ ግራም ገደማ ነው። ለየት የሚያደርገው ነገር ሄሊኮፕተሩ እንደ አስፈላጊነቱ እየተቀያየረ ለተለያየ አገልግሎት የሚውል ሲሆን በተለይም፣ ለመጓጓዣ፣ ለህክምና እርዳታ፣ ለስለላ ዳሳ፣ እንዲሁም ለስልጠና ተመ የተመራጭ ሄሊኮፕተር ነው። ለሲቪል አገልግሎት የሚውለው በቀላሉ የሕክምና ቁሶችን፣ ሐኪሞችን ለማድረስ የሚያገለግል ሲሆን በጦርነቱ ወቅት ለሚጎዱ ሰዎች ለመድረስ ተመራጭ ነው። ለሕክምና የሚውለው የዚህ ሄሊኮፕተር አይነት ለየት ያለ የውስጥ ክፍል ያለው ሲሆን በውስጡም ስትሬቸር የሕክምና መሳሪያዎችና የሐኪሞች ማረፊያ ተካቶበታል። በሀገረ ሩሲያ ይህንን ሄሊኮፕተር በብዛት ለልምምድና ለፓይለት ትሬኒንግ የሚጠቀሙበት ሲሆን ዋነኛ ምክንያታቸው ደግሞ ሌሎች ግዙፍ ተዋጊ ሄሊኮፕተሮች ስላሏቸው ነው። እንደ ኢትዮጵያ ያሉና ገና እያደጉ አየር ኃይላቸውንም እያጠነከሩ ላሉ ሀገራት ግን እጅግ ወሳኝ ሄሊኮፕተሮች ናቸው። በተለይም ደግሞ አንሳት የሚታወቀው እጅግ አስቸኳይ በሆነ ጊዜ እርዳታ ለማድረስ ፈጥኖ በመድረስ ስለሆነ ለብዙ ተልኮዎች የጀርባ አጥንት ይሆናል። ከዓመታት በኋላ ራሱ ሄሊኮፕተሩ ተሻሽለው አንሳት የምተብለው የወጣ ሲሆን የላቀ ርቀት ሽፋን፣ ፍጥነትና ዝቅተኛ የነዳጅ ፍጆታ ይዞ ብቅ ያለ ሲሆን ወደ ኢትዮጵያ አየር ኃይል የገቡት የአንሳት ሄሊኮፕተር ወገኖቹም እነዚኞቹ ናቸው። በኤርትራ ጦር በኩል ደግሞ ዘመናዊው ሚልሚ 38 ሄሊኮፕተር በቅርቡ አየር ኃይሏን ተቀላቅሏል። ሁለት ሺዎቹ መጀመሪያ ጀምሮ እየተሰራ የነበረው የሄሊኮፕተር በጠቅላላ 15600 ኪሎ ግራም ወይንም ደግሞ 15 ቶን ያክል ጭነት መሸከም የሚችል ዘመናዊ ሄሊኮፕተር ነው። የሄሊኮፕተር ወደ አየር እንደገባ በአስደናቂ ሁኔታ በዓለም የኤሮስፔስ ኢንዱስትሪ ትልቅ እምርታ አሳይቷል። ይሄ ሩሲያ ሰራሽ የወጌ ሄሊኮፕተር ሩሲያ ከዩክሬን ጋር ግጭቱ እስከ መግባቷ በፊት መጣ ቢሆንም ለጦርነቱ የነበረው ሚና ግን ቀላል የሚባል አይደለም። ወደ ኤርትራ ጦር የገባው ሄሊኮፕተሩ ብዙ አገልግሎቶች የሚሰጥ ሲሆን ዲዛይን የተደረገው በአስቸጋሪ የአየር ጸባይ ሁሉ የተለያየ ሚሽን እንዲፈጽምና ያለምንም እንከን ትዕዛዙን እንዲፈጽም ነው። ሁለገቡ ሄሊኮፕተር እቃና ወታደሮች ታድሮች አጓጉዟል። ፕሬዝዳንቱን ጨምሮ ከፍተኛ አመራሮችን በጥንቃቄና በምቾት አስተማማኝ አገልግሎት ይሰጣል። ጥንቃቄ በሚፈልጉ የቅድመ ውጊያ አሳዎች ላይም የተካነ ሲሆን በጠቅላላው ዘመናዊነትና ጥንካሬ በከፍተኛ ሁኔታ የተቻለው ዘመናዊ የውጊያ ሄሊኮፕተር ነው። የማይ ሰላሳ አምስት ዘመናዊ ሬዲዮ መገናኛ የተገጠመለት መሆኑ ደግሞ በምንም ሁኔታ ውስጥ ቢገባ መውጣት የሚችልና ለአብራሪዎቹ የተመቸ ለጠላቶች ደግሞ አስፈሪ ያደርገዋል። ተጨማሪም አደጋ እንዲቋቋም የነዳጅ ስርዓቱ ተስተካክሎ እየተሠራ ነው። ለሌሎች ከብደው ለኤምአይ 38 የቀለለው ደግሞ በሁሉም የአየር ሁኔታዎች ሁሉ ማለትም ከከፍተኛ ቅዝቃዜ ኔጌቲቭ 50 ዲግሪ ሴንቲግሬድ እስከ ሐሩር በረሃ 50 ዲግሪ ሴንቲግሬድ ድረስ ሳይበገር ያገለግላል። ሌላው ኤምአይ 38 ሁለገብነቱ ብዙ ሲሆን ከጦርነት ባለፈ በተፈጥሮ አደጋዎች የተጎዱ ሰዎችን ከአጣብቂ ለመውጣት፣ ሰዎችን ለማጓጓዝ እንዲሁም ለነፍስ አድን ስራዎች ሁሉ ተመራጭ ነው። በጠቅላላው የሄሊኮፕተር ዘመናዊ ቴክኖሎጂን ከላቀ ጥራት ጋር ያጣመረ ሲሆን ዋነኛ የኤርትራ የጦር አጋር መሆን ችሏል። እዚህ ምድብ ላይ ደግሞ ሀገራቱ ተመጣጣኝ የሚባል ደረጃ ላይ ይገኛሉ። አንደኛውና ቀዳሚው ምድብ ደግሞ ዘመናዊ የጦር ጀት ምድብ ነው። በኢትዮጵያም በኤርትራም ወገን የሚገኘው አንድ ዘመናዊ ጦር ጀት ነው። እሱም ሩሲያ ሰራሹ ሱ ሰላሳ ተዋጊ ጀት ነው። የጦር ጀቱ ወደ ኢትዮጵያ የገባው ባለፈው ዓመት ሲሆን ሀገሪቱ አሁንም እየተገለገለችበት ይገኛል። ኤርትራ ደግሞ ከሩሲያ ጋር የግዥ ውል እያሰረች ሲሆን ይፋ ስላልወጣ እንጂ ወደ ጦሯ ቀላቅለዋለች ወይም በቅርቡ ወደ ሀገሯ የሚገባ ይሆናል። ነገር ግን ልዩነቱ ያለው እዚህ ላይ ነው። በመግዛት አቅም ኢትዮጵያ በብዙ እጥፍ ከኤርትራ የምትበልጥ ሲሆን በዛው ልክ በኢትዮጵያ የሚገኘው ሱ ሰላሳ በብዛትም በአይነትም የሚልቅ ነው። ከሰሞኑ እንኳን ኢትዮጵያ አራት ድንቅ ተዋጊ ጀቶችን ከሩሲያ ልታስገባ መሆኗ የሚታወስ ነው። ያሞኔ ይህ ሱ30 አደገኛና ባለ ዘርፈ ብዙ ተዋጊ ጀቱ በሰዓት ከ2000 በላይ ኪሎ ሜትር የሚበር ሲሆን በአንድ ተልኮ እስከ 3000 ኪሎ ሜትር ማካለል ይችላል። ባለ ሁለት ሞተር የሆነው ሱ30 የጦር ጀት ምርት የተጀመረው በፈረንጆቹ 1996 ሲሆን ሱ30 የሚል መጠሪያውን ያገኘው ደግሞ በፈረንጆቹ 1998 ነው። ሩሲያ እስካሁን 200 የሱ30 ተዋጊ ጀቶችን ያመረተች ሲሆን ህንድም በሩሲያ ፈቃድ ሱ30 የጦር ጀቶች ማምረት ከጀመረች ቆይታለች። የሩሲያ አየር ኃይል አሁን ላይ የጦር ጀቱን እየተጠቀመበት ይገኛል። ቻይና፣ ህንድ፣ ኢንዶኔዥያ ማሌዥያም የጦር ጀቱን የታጠቁ ሲሆን ኢትዮጵያም በቅርቡ እነዚህን ሀገራት ተቀላቅላለች። ኤርትራም ተረኛ ሀገር ሆናለች። ሩሲያ ሰራሹ ሱ30 የጦር ጀት በአየር ላይ ውጊያ እንዲሁም ከአየር ወደ ምድር ለሚደረጉ ውጊያም ጥቅም ላይ የሚል የጦር አውሮፕላን ነው። ከችሎታ አንጻር ሱ30 ከአሜሪካው ኤፍ15 ስትራይክል ኤግል ከሚባለው የጦር ጀት ጋር በስፋት ይመሳሰላል። ሱ30 የጦር ጀት አብሮት የተሰራ ባለ30 ሚሜ ጄሴ 301 መድፍ ከ150 ጥይቶች ጋርም የታጠቀ ነው። ከአየር ወደ አየር፣ ከአየር ወደ ምድር የሚተኮሱ ሚሳይሎች ክላስተርና በሌዘር ሳሪ የሚመሩ ቦምቦች እንዲሁም ሮኬቶችን ጨምሮ እስከ 800 ኪሎግራም የሚደርሱ የጦር መሳሪያዎችን መታጠቅ የሚችል ነው። ሁለት ቱርቦፋን ሞተር የተገጠመለት የጦር ጀቱ በአንድ ተልኮ ሰፊ አካባቢን ማካለል እንደሚችልም ይነገርለታል። የጦር አውሮፕላኑ መያዝ በሚችለው መደበኛ ነዳጅ በአንድ ተልኮ እስከ 300 ኪሎ ሜትር ማካለል የሚችል ሲሆን በዚህም ከአራት እስከ አምስት ሰዓት የውጊያ ተልኮውን ማከናውን ይችላል። በአየር ላይ ነዳጅ ከተሞላለት ደግሞ በአንድ ተልእኮ እስከ 5200 ኪሎ ሜትር ማከለል የሚችል ሲሆን እስከ አስር ሰዓት የውጊያ ተልእኮውን ማከናወን ይችላል። በአንድ ጊዜ ሁለት ሰዎችን የሚያሰፍረው የጦር ጀቱ በሰዓት 2120 ኪሎ ሜትር ድረስ መብረር ይችላል። ተመሳሳዩን ዘመናዊ የጦር ጀት የታጠቁት ሁለቱ አገራት ወደፊት ወደ ውጊያ ቢያመሩ የሚበላለጡት በቁጥርና በአብራሪ ብቃት ይሆናል ማለት ነው። በዛሬው የምድብ ንጽጽር ኢትዮጵያ በብዙ ልቃ የተገኘ ሲሆን በቀጣይም በሌላ ምድብ የምንሰራላቸው ይሆናል። አብራችሁን ስለቆያችሁ ምስጋናችን ከልብ ነው። ከወደዳችሁት ላይክና ሸር እንዲሁም ሰብስክራይብ በማድረግ ቤተሰቡ ነው። ሰናይ ጊዜ።